እርግብ ተዋረደች ። ሀኒቾ የሚሉ ልጅ የመሆኗ እድል አልተረጋገጠም። መስፍን የሀንቾ አባት ነኝ ብሎ ወደ ቤት መጥቷል። እርግብም ሀና የእናንተ ልጅ አይደለችም እኔ ነኝ ልጃችሁ ብላ በማሰብ እቤት ውስጥ ለገንዘብ ብላ እንደመጣች ከባዮች ጋር እያሴረችው የነበረው ሴራ መስፍን መጥቶ አጋልጦባታል። መስፍን ባይመጣ ኑሮ በሕይወታቸው ላይ በጣም ብዙ ውረዶችን ልትጫወትባቸው ነበረ። ገንዘብ እንዳላቸው ስለምታውቅ ልክ እንደ ልጅ ሆና ቀርባ ያላቸውን ገንዘብ ልትወስድ ነበር የፈለገችው። አሁን ላይ ግን የምርመራው ውጤት ተመርምረው ሀንቾ የሚሉ ልጅ እንደምትሆን ሁሉም ሰው እርግጠኛ ነው። እርግብ አሁን ወዴት ይሆን የምትሄደው? ባዩሽስ ምን ይሆን መጨረሻዋ? ምላሴ ባዩሽን አንቺ አጭበርባሪ፣ አንቺ ውሸታም ብሎ ሰደባት። ባዩሽም ምንም እንደማታውቅ ሆና እኔ ምንም ያጠፋሁት ነገር የለኝም፣ ለምንድን ነው እንደዚህ የምትለኝ? እያለች ትላለች። እንዲሁም ደግሞ እኔ ብር ሰጂ ብር ተቀበይ ብያልኩሽ እንጂ ጭራሹንም የቤታቸው ሰራተኛ ሆኜ ብዬሻለሁ ወይ? ብላ እርግብ ላይ እየጮኸችባት ትገኛለች። መስፍን ሁሉንም ነገር ስለሚያውቅ እርግብን ለገንዘብ ብለሽ እነ ሰላምን እንዴት ተጣጋሻቸው አውቃለሁ፣ ግን ሰላምን፣ ሰላም ልጄ ደንብ አትለግዣት ኖሮ የመኖሯ የመቆየቷ እድል በጣም አሳሳቢ ነበረ። ይህንን ስላደረግሽልኝ አመሰግናለሁ። በጥፋትሽም እኔ ይቅርታ አድርጌልሻለሁ ብሎ ይላታል። እርግብም እኔ ምን እያወራህና ምን እየተካሄደ እንደሆነ ምንም ሊገባኝ አልቻለም ትለዋለች። መስፍን ለማንኛውም አሁን አንቺም ተነስተሽ ወደ ኬችንሽ ግቢ፣ እኔም ደግሞ ወደ ውስጥ ልግባ ብሎ ሳሎን ላይ ትቷት ይሄዳል። ምክንያቱም እርግብ ሰራተኛ እንደሆነች ነው የሚያውቀው ሀና የቤት ሰራተኛ ሳትሆን ልጁ እንደሆነች ነው የሚያውቀው። እርግብ ግን እኔ ነኝ ልጃችሁ ሀሴት፣ እኔ ነኝ ብላ የበፊት የሀናም ፎቶ ይዛ መታ፣ ይሄ ነው መረጃው ብላ ሀሴትን ሆና መኖር ትፈልጋለች። ይሄ ሁሉ ጥረት ደግሞ ገንዘብ ስላላቸው ገንዘባቸውን ለመብላት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ። አልহামዱሊላ እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ እርግብ ዛሬ ተዋረደች መስፍን አዋረዳት ለብር ብለሽ ይህንን ያክል የምትለፊው ነገር መጨረሻ ላይ ግን አንችን ራስሽን ትልቅ ችግር ውስጥ ይከተሻል በትጠነቀቅ ነው የምሻልሽ ይላታል እርግብም ልክ እንዳልገባው ሆና ቆይመት ነው ያልክ ያለው እኔ ምንም ሊገባኛል ቻለም ትለዋለች? መስፍን ግን ሁሉን ነገር ጠንቅቆ ስለሚያውቅ ለማንኛውም አንቺም ወደ ሰራሽ እኔም ደግሞ ልጆች እስከሚመጡ ክላስ ገብቼ ልቀመጥ ብሎ ሳል ላይ ትቷት ይሄዳል። ሃኒቾም ምርመራው እንዲደረግ ፈቃደኛ ናት። እኔ ምንም የሚቀንስብኝ የሚጨምርብኝ ነገር ስለሌለ ምርመራው ይደረግ ታላችሁ እመረመራለሁ ብላችኋለች። እርግብም አንቺ ቆይማን ስለሆንሽ ነው አባቴን እንደዚህ የምትገለምጪው እንደዚህ የምትጮሂበት፣ በማለት ወደ ሃኒቾ ታፈጣለች። ሀና ግን ምንም አይነት ስሜት እየተሰማት አይደለም። እሷ የምታውቀው የምታስታምመው አሁን ላይ ሐኪም ቤት ያለው አባቷን ነው እንጂ መስፍን ወላጅ አባቷ እንደሆነ የምታውቀው ታሪክ የላትም። አሴር ፋዘርን ሐኪም ቤት እየጠበቃቸው ነው። እየጠበቃቸው ባለበት ሰዓት በጣም ይርበዋል፣ በጣም ያዛጋል። ፋዘርም እረተውን ጥልህ እንዳይወርቅ ምንድን ነው እንደዚህን ያክል የምታዛጋው ሲሉት ርባሃን ላይ ደል ልጅ ይሉታል። አው ርቦኛል፣ ሀናም ቀረችብን ይላችኋል። እሳቸውም እና ታዲያ እሷ እስከምትመጣ ድረስ እኛም እኮ በረሀብ ማለቃችን ነው ሲሉት አሴር ፋዘርዬ፣ እርስዎም ርቦታል ላይ ደል ይላችኋል። አው ርቦኛል። ሀና ብትመጣስ ምን ይዛ ትመጣለች? እሷ ምግብ አትሆን ይላሉ። ፋዘርም አሴር፣ ሀና በጣም ጥሩ ናት። ምግብ ላይ ምግብ ይዛለን እንደምትመጣ እርግጠኛ ነኝ እያለ ያበሽራችኋል። እንደው የወጉኝማ የሰው መርፌ ሳይሆን የከብት መርፌ ነው መሰለኝ። በጣም ነው ይማመው በጣም ነው ያመመኝ፣ ይላሉ ተኝት ብለው ከነበረበት ስፍራ ቀና ብለው ይቀመጣሉ። ምላሴና ሰላም ሊዝናኑ ከወጡበት ቦታ ወደ ቤት ይመለሳሉ። እቤት ሲመለሱ ሳሎን ላይ አባታቸውን መስፍለን ያገኙታል። ሁለቱም ከግራና ከቀኝ ሆኑና በጣም ሰላምታ ይጠይቁታል። እንዴ፣ ነ ደህና ነው አባዬ፣ እንኳን ደህና መጣ፣ መቼ መጣ? እያለ ሰላም በጥያቄ ታፋጥጠዋለች። ከዛም አባታቸውም እንዴ፣ ገና ከመምጣቴ ምነው እንደዚ ጠየቅሽ? ሲላት ምላሴም አው አባዬ፣ መቼ መጥተህ ነው መቼ ነው የመጣኸው? ይለዋል። እሱም እሺ፣ ለማንኛውም መጀመሪያ ቁጭ በሉ ቁጭ እንበልና ከዛ በኋላ መቼ እንደመጣሁ እንዴት እንደመጣሁ ለምን እንደመጣሁኝ አወራችኋለሁ ይላችኋል። ከዛም ቁጭ ካሉ በኋላ አባቱ ምላሴን አንተ ጎረምሳ በጣም ጎረምሳ ሊለዋል። ምላሴም እንደ አባዬ እና ታዲያ ልጅ እንደሆንኩኝ አልቀር እጎረምሳለሁ እንጂ ይላል። ከዛ በኋላም መስፍን ሰላምዬ፣ አንቺም እኮ ጎረምሰሽልኛል አንቺም እኮ አድገሽልኛል እያለ ይላታል። ሰላምም አባዬ እያለች። ሄዳ እለው ላይ ጥምጥም ትልበታለች። ፍቅራቸውን ይገላለጻሉ። በጣም ደስ የሚሉ ቤተሰብ ናቸው። አሁን ደግሞ ምርመራው ከተካሄደ በኋላ ሀኒቹ የነሱ እህት እንዲሁም የመስፍን ልጅ እንደሆነች ሲረጋገጥ የበለጠ ፍቅራቸው ደስ እንደሚል አንጠራጠርም። ሁላችንም ሀኒቹ የሚሉ ልጅ ብትሆን ደስተኞች ነን። የእርግብና የባዩሽ ሴራ ደግሞ እንደሚጋለጥ አትጠራጠሩ፣ ይጋለጣል። ምክንያቱም የተደበቀ ነገር ይዘገያል እንጂ ከመውጣት ከመጋለጥ ወደ ኋላ ስለማይል። ይህንን እየተካሄደ ባለበት እነሱ ሳሎ ላይ ቁጭ ብለው፣ ከዛ ሀሚቾ ትመጣለች። እየተታደርጋቸው ና ወይ መጣችሁ እንዴ? እሺ በቃ ለማንኛውም ቁርስ ይዤላችሁ ልምጣ ትላቸውና፣ እሺ ብላ ወደ ኩሽና ትሄዳለች። ያንን የሰራችውን ምግብ ለመላሴና ለሰላም እንዲሁም ደግሞ ለአባታቸው ለመስፍን ታቀርብላቸዋለች። ከዛ እንደዛ እያሉ ሰላምና አሴር ሰላምና ምላሴ ቆይመት፣ እኛ የጠየቅንህን ጥያቄ ለምንድን ነው ያልመለስክልን? እያሉ ይሉታል። ከዛ የምን ጥያቄ ነው? ሰላም ዬ፣ ምን ጠየቅሽ ነበረ? ይላታል። እንዴ አባዬ፣ መቼ እንደመጣህነዋ ነዋ፣ ለምን እንደመጣህነዋ ይላል ምላሴ። ከዛ መስፍንም እንዴ ቆይ ምንድን ነው ምንድን ነው ችግራችሁ የኔ መምጣት እንደዚህ ሀገሩን ሁላ ጥያቄ የሆነበት ይላል መስፍን ከዛ መስፍንም እናታችሁም ለምን መጣህ እንዴት መጣህ ለምን ሳትነግረኝ መጣህ ብላ አገር እያዝ እያለች ነበረ አሁን ደግሞ እናንተ ለምን መጣህ እንዴት መጣህ እያላችሁ እየጠየቃችሁ ነው እያለ ይላችኋል ሰላምም እንደ አባዬ እውነቷን እኮ ነው ማዬ ምክንያቱም እንዴት ሳትነግረን መጣህ ለምንድን ነው ያልነገርከን ስትመጣ ኮ ልመጣ ነው ብለህ መናገር ነበረብህ ትለዋለች መስፍን ደግሞ እኔ እናታችሁ ችግር ላይ እንደሆነች ስለማውቅ ይህንን ችግሯን ሰምቼ ደግሞ መምጣት ስለነበረብኝ ነው የመጣሁትኝ እናታችሁን ላግዛት ብዬ ነው በማለት ይመልስላቸዋል። ያው እንግዲህ ሚስቱም ለምንድን ነው መጀመሪያ እመጣለሁ ብለህ ያልነገርከኝ ይሄ የተረገመ ሰውዬ እያለች ለብቻዋ እያወራች ነበረ። መስፍን ግን ያው ቤታቸሁ በእርግብ የተነሳ እንዴት ተበጠበጠ ስላወቀ እሱ ደግሞ የማውቀው እውነታ ነገር ስላለው ወደ ቤት መጥቷል። ቤት የመጣበት ምክንያት ደግሞ አሁንም ቢሆን ምርመራው እንዲደረግ ና እርግብ የነሱ ልጅ ናት ወይልስ የሌላ ሰው ልጅ ናት፣ ሀና የነሱ እውነተኛ ልጅ ናት ወይንስ አይደለችም የሚለው ነገር እንዲረጋገጥ ስለፈለገ ይመስለኛል። ይህንም ሁሉ ነገር ያደረገውና ዝም ብሏቸው የመጣው ሳይነግራቸው ማለት ነው። ግን የሚሉ ባሏ ወደ ቤት መምጣቱ ደስተኛ አላደረጋትም። በፊት ለብቻዬ ከልጆች ጋር ጥለህ የሄድህ ነበር። አንተ ለኔ የእውነት አስበህ ነው ወይ ወደ ቤት የመጣው ብላ በጣም ነው የገለመጠችው። መስፍንም ገና ከመምጣቴ ጭቅጭቅ አትጀምሪ ብሎ ተነስቶ ትቷት ወጠዋል። ውድና የተከበሯችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ ይዛ። ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉልኝ። ባይ ባይ።